ጌታችን እግዚአብሔር እናመሰግነው ዘንድ በአንድም በሌላም መንገድ ፈቃዱ ነውና በገና ለትውልዱ በሚለው መርሃ ግብር ላይ እንድንገኝ አሰባስቦናልና ክብርና ምስጋና ለእርሱ ይሆንልን። ዳዊት በመዝሙሩ አስር አውታር ባለው በበገና አመሰግንሃለሁ ይላል። አዲስ ቅኔም እቀኝልሃለሁ ይላል። ከፍ ብሎ በገና ከመዝሙር መሳሪያዎቻችን አንዱ ነው። በገና ከደረስኩም በሰማሁት ሀብተ ፈውስም የሚገኝበት ልዩ መሳሪያ ነው። ሙሉ ታሪኩን ለመተረክ ጊዜውም አይበቃም። በቅዱስ ዳዊትና በሳውል ሕይወት ማየት ይቻላል። በሽተኛው ንጉሱ ዳዊት በሚደረድረው በገና እንዴት ሀሳቡ መንፈሱ ይሰበሰብ እንደነበረ ለውጥ ያገኝ እንደነበረ ቅዱስ መጽሐፍ ያስረዳናል። በገናን ልዩ የሚያደርገው ለዚህ ዓለም ጣጣ የሚመች መሳሪያ አይደለም። ብዙዎቹ በቤተ ክርስቲያናችን የምንጠቀምባቸው ቢሆንም ቅሉ ዋሽንቱንም መሰንቆውንም ብንወስድ ለሽለላውም፣ ለንጉርጉሮውም፣ ለፉከራውም፣ ለሌላውም ለሌላውም ብዙ ሰዎች ይጠቀሙባቸዋል ከራሳቸው ጋር አስማምተው። በገናን ከወሰድን ግን እግዚአብሔርን ከማመስገን በላይ ሌላ ብዙ የሚታይ ነገር የለውም። የወደፊቱን አናውቅ። በገና ለእግዚአብሔር መመስገኛ አንዱና ትልቁ ከእግዚአብሔር መመስገኛዎች የዝማሬ መሳሪያዎች አንዱ ነው ማለት ነው። ስለዚህ ህንን በገና ለትውልድ በቀበበሎች እንደመጣ ሁሉ ማስረከብ አለብን በሚል እንዲህ አይነት መርሃ ግብር በመዘጋጀቱ ቤተ አዘጋጇን ታደንቃለች እግዚአብሔር ይጠብቅሽ እንላለን። እስካሁን ለዘመናት እንደው በብቸኝነት አሁንም መካከላችን ካሉት በብቸኝነት ማለት ይቻላል መጋቤ ስብሐት አለሙን ነው እዚህ ጋር የምናስታውስ። ሁሉም ርቆ ሂዶ ሁሉም ሸሽቶ ሂዶ ሁሉም የበገናን ጣዕምና ፍቅር የመንፈስ እርካታና መጽናናት ሰጪ መሆኑን ረስቶ በአዲሱ መሳሪያ ተጠምዶ በሄደበት ወቅት ላይ እግዚአብሔር ለቤተ ክርስቲያኑ ለትውልዱ ምንጊዜም ሰው አያሳጣምና እንደነሱ አይነት ሰዎችን እየፈጠረ በቅብብሎች ደርሷል። ዛሬ ደግሞ ከጽንፍ እስከ ጽንፍ ማለት ይቻላል ቤተ ክርስቲያን ባለችበት ሁሉም የክብር መሳሪያነቱን የዝማሬ መሳሪያነቱን በየአደባባዮቻችን በጥምቀቱን በለው በመስቀል አደባባዩን በለው መስቀሉን በምናከብርበት በዓለ ጥምቀቱን በምናከብርበት አመታዊ ንግሶችን በምናነግስበት ሁሉ በጋና በገና ትልቁን ስራ ይዟል ማለት ነው። ትውልዱ ገብቶታል ማለት ነው። በሌላ መልኩ የቅዱስ ዳዊትን ቃል ቤተ ክርስቲያን ከጸሎቷ አንዱ መዝሙረ ዳዊት ነው። ከመዝሙረ ዳዊት ውስጥ ደግሞ የመዝሙር መሳሪያችን አስር አውታር ባለው በገና አመሰግንሃለሁ ነውና የተባለ ነው። አዲስ ቅኔ የምቀኝልሃለሁ በበገና ውስጥ በድርደራው ውስጥ የሚወርዱ ምስጢራት ሰንሰለታቸውን እየጠበቁ ሰማየ ሰማያት የሚመጥቁ እንደ ንስር፣ ስለ ስላሴ አኗኗር የሚተረጉሙ ምስጢረ ስላሴን የሚያስተምሩ ምስጢረ ስጋዊውን የሚያስተምሩ ከባለቤቱ ጋር የሚያገናኙ በእርግጥም አዲስ ቅኔዎች ስለሆኑ፣ ስለዚህ አዲሱን ቅኔ በመቀኘት አዲሱን ዝማሬ በማቅረብ በገና ሀብተ ፈውስ ከሚገኝበት አንዱ ነውና ይህንን ለትውልድ ለማስተላለፍ መነሳሳቱ እጅግም የሚያኮራ ነው። ቤተ ክርስቲያንም እንደዚህ አይነቱም ተግባር ትደግፋለች፣ ልጆቼ በርቱ ትላለች። ሁልጊዜም ቢሆን የሰው ወርቅ አደምቅ ነው አይደል የሚባለው። አንድ ወቅት ላይ ትውልዱ በዘመናዊ መሳሪያዎች ካልዘመረ የኖራ አልመስለው ብሎ ነበር። እንደምታወቁት ዘመኑ ያመጣቸውን የዘመኑን መሳሪያዎች እንደ ቁም ነገር ቆጥሮ ቁም ነገርነታቸው እነሱ ለዘመኑ ነው፣ ለቤተክርስቲያን አይደለም። ቤተክርስቲያንን ጥንታዊት ሐዋርያዊት ኩላዊት እያልን ስንነጋገር ከፍ ማለቷን ነው የምናይበት። የራሷ የሆነውን የምትይዝ ለልጆቿ የምታወርስ የምታስተምር ሁሉም ተጠንቅቆ እንዲጠቀምበት የምትመክር ናት። ያልተሰረዘውን ያልተደለዘውን ከምንም ከምን ጋራ ያልተቀላቀለውን የእግዚአብሔርን መመስገኛ ይህ ነው እግዚአብሔር የሚመሰገንበት እያለች ስታስተምር የኖረች ናት። ውሎ ግን የማያስተምረው የለምና በውሎ በኗኗር በሌላ መልኩም ደግሞ ከዘመኑም ከስጋዊ እና ፍላጎትም ጋራ አብረው ሊያስጨፍሩ የሚችሉ መሳሪያዎችን ምርጫ አድርጎ ትውልዱ ብዙ ተራምዶ እንደነበረ የትናንትና ትውስታችን ነው። ቅዱስ ሲኖዶስም ይሄንን በመመልከት የእኔ የዜማ መሳሪያዎቼ እነዚህ እነዚህ እነዚህ ናቸው ብሎ በዝርዝር እንደ በገና እንደ መሰንቆ እንደ ዋሽንት የመሳሰሉትን ለክቶና ሰፍሮ ልጆቼ በዚህ ተጠቀሙ ብሏል። አንዳንዶቹም እንደኋላ ቀርነት ቆጥረውት ተሳስተዋል፣ ተሰናክለዋል። ይህንን የጠበቁና ውሳኔውን ያከበሩ ደግሞ እነሆ ተደብቆ ተረስቶ የነበረውን ወደፊት እያመጡ ከሕፃናት አንደበት ሳይቀር ዛሬ ምንም ቀደም ብዬ ባልደርስም በሌላ ምክንያት ሕፃናቱ በእህታችን የሰለጠኑ አቅርበው እንደነበረ ሰምቻለሁኝ እና እንደነዚህ አይነቶችንም ለማየት ታድለናል። አሁን በበገና የማያንጎራጉር በገና የማይደረድር በበገና እግዚአብሔርን የማያመሰግን ማንም የለም ማለት ነው። ቀስ እያለ በእያንዳንዱን ቤት፣ በሁሉም ይደርሳል ማለት ነው። የበገና ድርደራ ስሜቱ ሰማየ ሰማያት ቅድም እንዳልኩት የሚያመጥቅና እንደነ ቅዱስ ዮሐንስ ነገረ መለኮቱን የሚያስተዋውቅ የሚያስተምር እንደ ንስር ወጥቶ እንጂ በስጋዊ ፍላጎት ውዝዋዜ ውስጥ የሚያስገባ አይደለም። እንደምታዩ ተመስጦ ነው ያለው፣ የህሊና ተመስጦ ነው ያለው። የሚሰሩ ጣቶች ብቻ ናቸው። በተሰበረ ልብ፣ በተሰበረ ህይወት፣ ዘንበል ባለ ለእግዚአብሔር መገዛትን በሚያሳይ አቋቋም፣ አነጋገር፣ ፈሊጥ፣ ዘዴ ከእግዚአብሔር ጋር ብቻ የሚገናኙበት ነው። የሚያንጎራድድ የሚያወራጭ የሚያወዛውዝ ሌላ ዓለማዊ ስሜት የሌለበት አንዱና ትልቁ መሳሪያ ነው ማለት ነው። ለዚህም ነው ሰይጣንም የሚያፍረው ሰይጣንም የሚደነግጠው፣ ለሰይጣን መግቢያ የለውም። የተሃቡ ፍኖተ ለሰይጣን አይደል። ሁልጊዜ ለሰይጣን ትንሽ መግቢያ ከሰጡት እሱ ያሰፈዋል፣ እሱ ነገሮችን ከመስመር ውጭ ያደርጋቸዋል። የዚህ አይነት ዝማሪ አቀራረብ ደግሞ በምንም መግቢያ የለውም። ያጥርበታል፣ ይገሰጻል እንጂ ይርቃል እንጂ አይቀርብም። ዘና ሊያደርገው አይችልም። ለምን? የእግዚአብሔር መመስገኛ ነውና። መጽሐፍ ቅዱሳችን የቅድስት ቤተ ክርስቲያን የታሪክ መጻሕፍት፣ የቀኖና መጻሕፍት በሙሉ ስለ በገና ብዙና ብዙ ይሉናል። ከሰዓቱ አኳያ የጥቅስ የጥቅስ ብዬ በዝግጅት ለማቅረብ አልቻልኩም። ምክንያቱም ተዘጋጅታቸው ያቀረባቸው ራሱ በቂ ትምህርት ሰጪ ስለሆነ ሌላ ጥናት ስለማያስፈልገው፣ ስለዚህ የታችን እግዚአብሔር ይስጥልን እንላለን። ቀጤበት በሌላ መልኩ ደግሞ እንደዚህ ስትደጋገፉ ማየት ጥሩ ነው። መቼም ማንኛውንም ስራ ለመስራት ገንዘብ ወሳኝነት ይኖረዋል። መደጋገፍ፣ ከሁሉ በላይ የልብ መደጋገፍ፣ የአእምሮ ድጋፍ፣ አይዞሽ አይዞህ መባባል በማንኛውም በርቺ በርታ መባባል ያ ራሱን የቻለ ከስጦታ በላይ ስጦታ ነው። ከዛ በኋላ ደግሞ እንግዲህ ይህን በገና ለማስተማርም ራሱ በገናውን ማግኘት ያስፈልጋል አይደለ? በገናው ደግሞ ዝም ብሎ አይገኝም። እንደምታዩት ለየት ባሉ እጽዋት፣ ለሀረግ ለጥልፍ በሚመች ብዙ ሀረጎች አሉባቸው። መስቀሉ አለ፣ አንዳንዱ ላይ መላእክትን እናያለን። ብዙና ብዙ ነገሮች አሉት ራሱ ጥበብ አለው ራሱ። በገናው ሲታይ በራሱ ይስባል። ከዚያ ደግሞ የተለጎመበት ቆዳው አለ ጅማቱ አለ። እኒህና እነዚህን ለመሳሰሉት ነገሮች ሁሉ በግድ መረዳዳት ወሳኝ ነው ማለት ነው። ይህንኑ አስባችሁ የየራሳችሁን አድርጋችኋል። ቤታችሁን እግዚአብሔር ይሙላ፣ የጎደለውን ይሙላላችሁ። ሰው ባለው ሁሉ መርዳት ከጀመረ እግዚአብሔር ደግሞ የቀረውን ይሞላል ማለት ነው። ስለዚህ በገናን ለትውልድ ነው የተባለ። በገናን አሁን በምናየው መልኩ ማንም ላይከላከል፣ ማንም ላይገድበው ከገጠር እስከ ከተማ፣ ከከተማ እስከ ገጠር ከዋናው ከርዕሰ ከተማው በታች እስካለችዋ የገጠር ከተማ ድረስ በገና ሂዷል። በገና ማይዘምር በገና ማይደረድር አለ ማለት አሁን አንችልም። ስለዚህ ደግሞ ሃይማኖታዊ ትእዛዝም ነውና በበገና አመሰግንሃለሁ፣ በበገና አመስግኑት፣ በበገና ለእግዚአብሔር ተቀኙ፣ እግዚአብሔርን አመስግኑ የሚል የእግዚአብሔርም ትእዛዝ ነውና ሁላችሁም ጣቶቻችሁ የሚችሉ የእኔ ጣቶች ቢችሉን የመደርደር ሞክር ነበር ግን የሚችሉ አይመስለኝም። ገብረር ብለዋል። ጣቶች በግድ ያስፈልጋሉ። ታዛዦች መሆን አለባቸው። ስለዚህ ታዛዦች ሲሆኑ ነው የሚደረደሩት። አለበለዚያ ሰዎች እጅ ላይ ስላማረን እንያዝ ብንለው ምንም አይመጣም። ተሰጥኦም ይጠይቃል። ደግሞ በትምህርት ብቻ የሚሆን ነገር በነገራችን ላይ መልካም አይደለም። ትምህርት ብቻውን የሃይማኖት የምስጋና መሳሪያዎች በትምህርት ብቻ ከተጠመርን አደገኛ ነው። ያንተ ፈቃድ ይሁን አንደበቴ አንተን ለማመስገን እንዲከፈት እርዳው፣ ልቤ የተሰበረ ሆኖ ለአንተ እየተገዛ አንተን ለማመስገን አዲስ ቅኔ ለመቀኘት አብቃው፣ ለአእምሮዬ ምስጢራትን ግለጥ ብሎ በጸሎት እግዚአብሔርን መጠየቅ ግድ ይላል። በበገና ለመዘመር እግዚአብሔርን ለማመስገን የመጀመሪያው የአንተ ፈቃድ ይሁን ብሎ እግዚአብሔርን መጠየቅ በጾምም በጸሎትም ያ ሲሆን ነው ሀብተ ፈውስ የሚመጣው። በመማር ላይ ብቻ የተመረኮዘ ከሆነ እሱ ዝም ብሎ ነው የሚሆነው። ተሰጦ ይጠይቃል። አንዳንድ ጊዜ ያለተሰጧችን ደግሞ መከራ የምናይ ሰዎች ጥሩ ነው ሙከራው፣ እሱ ለግል ብቻ ነው የሚሆነው። በየተሰጦ ምንድነው? አንድ ብሂል አለ ሁልጊዜ የሚባል ነገር ነው። አንድ የእግዚአብሔር ሰው ክርስቲያን ሰው ታላቅ ሰው ሰዓታት መቆም ይፈልጋል። ማለት አያውቁትም፣ ግን ካህናቱ ሰዓታት ሲቆሙ በጣም ደስ ይላቸዋልና አይለዩም። ሰዓታት ደግሞ እንደምታውቁት በሌሊት የሚቀርብ ለእግዚአብሔር የተለየ ምስጋና ነው። ከመጀመሪያው ጀምሮ ስታዳምጡት ሌላ ተመስጧለሁ። በዚህ በዐቢይ ጾም በአጽዋማት በአንዳንድ ገዳማት አመት እስከ አመት አለበለዚያ ደግሞ በታላላቅ አጽዋማት ይቆማል። ዛሬ ዛሬ የኔ ቪዲዮ አገልጋዩ ምክንያት እየፈጠረ ወደ ኋላ እየሸሸ ያለበት ሰዓትም ነው። እግዚአብሔር ማስተዋሉን ይስጠን እና ሰዓታት ቅዱስ ቅዱስ እያሉ እግዚአብሔርን ማመስገን ነው። ከመላእክቱ ጋር ተፈጥሮን ማድነቅ ነው። እግዚአብሔር የሰራውን ስራ ሁሉ በዚያ ላይ መተረክ ነው፣ መዘርዘር ነው። በጣም ደስ ይላል። ከምስጋና አንዱ ነው እና ከሌታት አንድ ቀል ሊቆሙ ሲሄዱ ኔ ላይ ይደርሳሉ ነዪ አብ ምስለ የምስል ወልድኪ ፍቁር ኢየሱስ ክርስቶስ ከመ ትባርኪ ላይ ለና ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ጋር ቅድስተ ቅዱሳን ድንግል ማርያም ነይ ወደ እኔ እኔን ተባርኪ ዘንድ እያለ ካህኑ እየጮኸ ነው። ግን ገጠመኙ ነው። ድምፁ ጤናማ አልነበረም ነበርም። ዝም ብሎ ጎርናና ድምፅ፣ እዚህ ግባ የማይባል ድምፅ ነው። ምኞቱ ብቻ ነው ያለው እና ሰሙት፣ አዳመጡት፣ አልተመቻቸውም። አይ ወዳጅ፣ እንኳን እሷ ልትመጣ፣ እኔም እየድኩልህ ደህና ሁን ብለውት ሄዱ ይባላል እና በየተሰጡ አስተማሪዎቹ በዚሁ አጋጣሚ የማስተላልፍላቸው መልእክት የምታስተምሯቸው ህፃናት የምታስተምሯቸው ሰዎች ተሰጧቸው ምንድን ነው ተሰጧቸው ያላቸው ግንኙነት ነገ ሲሰማ በሌላው ላይ የሚስብ የሚያቀርብ የሚገፋ ከእግዚአብሔር ጋር የሚያገናኝ የሚገናኙ የሚያገናኙ ወይ ዝም ብሎ የሚለው መለኪያ መስፈርት እንደምታውቁት ዛሬ በዘመናችን ለዘፈን እኮ መለኪያ ወጥቶለታል። አደለ ለፍከራው መለኪያ ወጥቶለታል። የሚገመግሟሉ ትችላለህ፣ አትችልም፣ ሞክር፣ እድልህን ቀጥል፣ የለም ተሰጦህን ፈልግ፣ ተሰጦሽን ፈልጊ እየተባለ እኮ ነው። ይሄ ደግሞ እግዚአብሔር የሚመሰገንበት ልዩ ምስጋና ስለሆነ በዚህም አጋጣሚ ወደ ትውልዱ ስናስተላልፍ እንደዚህ የመሳሰለውን ነገር አብሮ ጥያቄ ውስጥ ማስገባትና መጠቀም መልካም ነው። ከዚህ በተረፈ አዎ አስር አውታር ባሉት በበገና እግዚአብሔርን ማመስገን ከእግዚአብሔር የተሰጠ ልዩ ድል ነው። በሽተኞችን በበገና ከእግዚአብሔር ጋር ማገናኘት ሀብተ ፈውስ እንዲያገኙ ከእግዚአብሔር ጋር የሚገናኙበትን መንገድ፣ የአይምሮ እረፍት የሚያገኙበትን መንገድ መፍጠር መልካም ነው። ሁልጊዜም ቢሆን ቅድም አንድ ወንድሜ ሳይንሱም እየደገፈው ነው ሲሉ ሰምቻለሁኝ። እኛ ከሳይንሱ ጋር ይደግፈውም አይደግፈውም የእኛ ጉዳይ አይደለም። እሱ ጥሩ ነው። ዝሮ ዝሮ ወደ ቤተ ክርስቲያን ነው የሚመጣ ማን ነው? ሳይንሱ ያለውን ግን እንደ ብርቅ ድንቅ አድርገን አንጠቅሰውም። ትክክል አይደለም ቢል የእሱ ትክክል አይደለም ማለት ትክክለኛነቱን አይሽረውም። ትክክል ነው ቢል ደግሞ ምንም አያስደንቀንም ደንቆሮ የሰማ ዕለት ያብዳል እንደሚባለው አይነት ነገር ነው። እኛ የምንቆጥረውስ ነገሩ ከሆነ ብዙ ዘመን ነው፣ በገና ሀብተ ፈውስ የሚገኝበት መሆኑ ከተነገረ፣ በቅዱስ መጽሐፍ ከተጻፈ፣ በዓለም ውስጥ ማንም ማን የማይነቅፈው እጹብ ድንቅ እየተባለ የሚኖረው ቅዱስ መጽሐፍ ምስክር ነው። ያንን አልቀበልም ብሎ ኖሮ ዛሬ ላይ እንዲህ ነው ቢል አው የሰም ማለት እንደሚያብደው ሁሉ የሰም ማለት ደግሞ አስተያየቱን ሰጥቷል። ጥሩ ነው፣ ወደ እውነቱ በመምጣትህ መልካም ብልሃል። ግን ለእኛ ግባት አይሆነንም። መልሳችን እሱ ነው። እንደዚህ አይነቱ ነገር እኛ ምን ጊዜም እግዚአብሔርን የምናመሰግንበት አንዱና ትልቁ መሳሪያችን ነው። በመባነንህ እግዚአብሔር ስለገለጠልህ መልካም ብልሃል። ቤተክርስቲያን ግን ተሳስታ አታውቅም። ቤተክርስቲያን ግን ምን ጊዜም ቢሆን ከእግዚአብሔር የተቀበለችውን ለትውልድ እያስተላለፈች እያስረከበች ስለምትኖር የተሳሳተ ግምታዊ ነገር ይዛም አታውቅም፣ ወደፊትም አትይዝም። ትውልዱ ግን ከቅሉጥ የተነሳ ዘመናዊ የሆንኩ እየመሰለው ዘመኑን በመቃረም ከዘመኑ ጋራ በመሮጥ ሌላ አዲስ ነገር ያገኘ እየመሰለው ብዙና ብዙ ሊል ቢችል ቤተ ክርስቲያንን እሱ ስለማይወክል በርቱ፣ እነ መጋቤ ስብሐት እንኳን ደስ አለዎት። በዚሁ አጋጣሚ በእውነት እኔም ዛሬ ስላየሁት እግዚአብሔር ይመስገን። ትልቅ ነገር ነው፣ ብዙ ልጆች ወልደዋል። እንግዲህ እቴ የትምወርቅ ደግሞ ለአንቺም ሸላሚ እግዚአብሔር ይፍጠርልሽ እንላለን። እግዚአብሔር ያክብርልን፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ከእናንተ ጋር ይሁን። እንግዲህ ስንዱ እናት ስንዱ መቤት አለች። ይህን ሁሉ ጠብቃ ስላቆየቻችሁ ነው። እናንተም በዚህ ታዳሚዎቹ ናችሁ። መልካም ስራ ለመስራት የበቃችሁት ይችን እናት ቅድስት ጥንታዊት ሐዋርያዊት ቤተ ክርስቲያን እንጠብቃት፣ ጠብቋት፣ ለክብሯ እንቅና፣ ለእናትነቷ እንቁም፣ በእናትነቷ አንደራደር። ይህንን ሕግና ሥርዓት አክብራ ይዛ የቆየች እናት ቤተ ክርስቲያን፣ እኛም ልጆቿ አክብረን ለነገው ትውልድ ለማስረከብ የበቃን ያድርገን። በገና እግዚአብሔርን በእንደዚህ በታላላቅ በአብይ ጾም አብይ ጾም ነው፣ ከመመስገኛው አንዱ ነውና አሁንም እግዚአብሔር እናመስግንበት። የሰላም አምላክ ከሁላችን ጋር ይሁን።

ክርስቶስ ጋሻ መመኪያዬ የዘላለም ቤቴ አባ አባትዬ እጮሃለው በልጅነት መንፈስ እጣራለው ስምህን ዘወትር አንቴ ጽድቅ ፀሐይ በአርያም ያለ አምላኪ ጉልበቴ ኢየሱስ ክርስቶስ ጋሻ መመኪያዬ የዘላለም ቤቴ። ያይቆብን የረዳ በመንገድ ጴጥሮስን የታደግ ከሞገድ ሐሰት የልቤ ክፋቱ የልቤ ክፋቱ መቆሚያ የለውም የእጄ ጥፋቱ የእጄ ጥፋቱ አንተ ባቶ ኖሮ አዛይ ለፍጥረቱ አዛይ ለፍጥረቱ መችን ደርስ ነበረ ከወሩ

ቀጠፋ ከምድሪቱ ጠፋ ከምድሪቱ የሽንገላ ከንፈር ምድሪቱን ወረሰው ምድሪቱን ወረሰው ሰው ሊገኝ አልቻለም የሚጨነቅ ለሰው የሚጨነቅ ለሰው የሚጨነቅ ለሰው